ሞት የእዝን እንጀራና ወጥ አበባ እንደገና። አንዳንድ ሰዎች እንደውም የእዝን ብር ይዛችሁ ልትመጡ ያሰባችሁ ጊዜው አሁን ነው። እኔ እኮ የኢትዮጵያ ሕዝብ ፓርላማ ላይ ግን አንድ ማረቅ የተከለከለ ለምን ተከለከለ ብሎ ይጠየቀ የለም። ሰላም ሰላም፣ ጤና ይስጥልን ቤተሰቦች፣ እንዴት እንዴት አላችሁ? ዛሬም ተመልሻለሁ። አዎ በዛሬ ቪዲዮቻችን ምርጥ ምርጥ ቪዲዮዎችን እንመለከታለን። አዝናኝ አስተማሪና መነጋገር የሆኑ ቪዲዮዎችን ሰብሰብ ባድርግ ይዤ ላችሁ መጥቻለሁ። በእነሱ ሪያክት እያደረግን አብረን ቆይታ እናደርጋለን። ሀሳብ መስጠት ካለባችሁ ሀሳብ መስጫው ኮመንት ቦታ የእናንተ ነው። ሀሳባችሁን ስጡ። ዝም ብላችሁ አትመልከቱም ቪዲዮንም ምንድን ነው የዴቪድ ኤምቲ ግን ቻናል ሰብስክራይብ ማታደርጉ ደግሞ ቪዲዮን ከወደዳችሁትም ላይ እዚህ ቻናል አዲስ ከሆናችሁ እና ለመጀመሪያ ጊዜ የምትመለከቱት ቻናሉን ሰብስክራይብ በማድረግ ሰብ እንድትሆኑ ጋብዛቸዋለሁ። የትም የትም እንዳትሄዱ፣ ወደ ቪዲዮ እንዲ እድል ጥያቄ እንዴት ቶሎ ቶሎ ተመልሳል። ሄሊኮፕተር ላይ ሁለት መቶ ድንጋይ ተጭኖ እየበረረ እና አንድ ድንጋይ ይወድቃል፣ ስንት ይቀራል? ዘጠና ዘጠኝ ። በቃ እንደዚህ ዓይነት ጥያቄ ነው ምታይ። እኛ ምን መለስ መክሩ እናንተ። ዞንን ፍሪጅ ውስጥ እንዴት አድርገን እናስገባዋለን? ዞን አይገባም፣ አይገባም። በቃ ልንገርህ፣ በሩን ከፍተን እን ቀጭንስ እንዴት ነው ፍሪጅ ውስጥ የምናስገባት በሩን ገፍተን አይደለም ዞሩን አውጥተን በቻችን ነው የምታስገባው። እሺ እንካ፣ የአንበሳ ልጅ ልደት ሊከበር አንበሳ ሙሉ አራዊትን ጠራ ማለት ነው። እሺ እና አንድ እንስሳ ቀረ ማን ይመስላል? ጅብ። በአንድ ሞክር። ሙክር ቀጭን ናት። ቅድም ብርጅ ውስጥ አልገባችም። እሺ እንትን ነው ወንዝ ዳር ነው። እና አዞች የሚበዙበት ማለት ነው። እና ምን ይላል ጽሑፉ? እዚህ አካባቢ ዋና እንዳትገቡ በአዞች ትበላላችሁ ይላል። አንድ ልጅ ግን ዘላ ገብታ ዋኝታ ምናምን ቆይታ ወጣች ማለት ነው። ምንም ሳትሆን። እንዴት ምንም ሳትሆን ወጣች? አይደለም አንድ ሞክር የመጨረሻ እሺ። ልንገረ ዙ ነ እንደ አዞዎቹ የአንበሳው ልደት ጋ ሄደዋል። አንድ ታሪክ እያወራ ነው እስካሁን። እሺ አንድ እንኳን መልስ እንጂ የመጨረሻ ጥያቄ። ግን ከወጣሽ በኋላ ሞተሽ ማለት ነው። እንዴት ልትሞች አለች። በምን ምክንያት ሞተች? ጅቡ ገልጧል። አይደለም። ሌላ ሞክር እስኪ እሺ። በቃ ድንገር ቅድም ሄሊኮፕተር ላይ የወደቀው ድንጋይ አለ ፈንክቷል። ዋይንታ እስከምትወጣ ድረስ ከሰማይ የተዘገዘገ ነበረ ማለት። ማን አገባ? ደግሞ አንድ ሰርግ ነው የማሳያችሁ ዛሬ። እሺ ቪዲዮ ላሳያችሁ ልመለስና ኮሜንቷን እናነባለን። ዲዮ የማን ሰርግ ነው? ምን ምን ታየበት?

በልቶ እስኪ ጨርስ። ውጭ ብትቆዩ ምን ችግር አለ? ኧረ ተውኝ ሰውዬ። ይበላሉ። መሸሮች ገቡ ስለሆነ ይሄኔ እንዴት ነው የሚጠቀልለው? ይሄማ እሑድ ውስጥ እራሱ አይፈታ። ኧረ ወይኔ ተው እሷ። ኧረ ተውኝ። የጨርቅ ኳስ አስመስሎ ሊልከው ነው ይዘህ በጊዜ ግባ፣ በልተህ በጊዜ ግባ ነው። ምን አገባህ? እንወድጃለና። እንደዚህ ሰውዬ፣ ነው አላማችሁ ላይ ትኩረት ማድረግ ያለባችሁ። እነሱ በጊዜ ገቡ፣ አምሽተው ገቡ፣ ነገ ገቡ፣ ያው ነው። ዋናው ፉዱ ነው ብራዘር። ይመቻችሁ። እሺ፣ ሴቨን አግብትሻል። ለምን ሰዎች ለማግባት ሲወስዱ ለማን ሊናገሩ ይችላሉ? ለቀበሌ ጨራሽ፣ የማግባት እቅድ የለህ ያ አልሽ፣ ለቀበሌ ነው ያዝነው። እኔ ሊው መልስ እኮ ሊሆን ይችላል። ቀበሌ የሚለው ቀበሌ ፈርሷል ሲጀምር። ቀበሌ ፈርሷል። ወረዳ ነው ያለ። ወረዳ ነው ያለ። ሰዎች ለማግባት ሲወስኑ ለማን ሊናገሩ ይችላሉ? ለቀበሌ። ቀበሌ ያቆም ማለት የፈለገችው እኮ የሆነ ነገር አለ፣ ግን በትክክል አላስረዳችም ነው እህታችን፣ አይፈረድባትም። ስለ ጋብቻ ከተነሳ አይቀር፣ ግን ፍቺ በዝቷል። በቃ ማለት ሰው በሚገባው ልክ ይፋታልና ምንድን ነው ችግሩም ይመስላችሁ፣ የእውነት እንደውም ኮመንት ችግሩ ምን ይመስላችኋል ብሎ ይጠይቃል አንዱ ቲክቶክ ላይ፣ እና ከስር ኮመንት ገብቼ አነበኩ። መካከል አንዱ ነኝ አለ፣ አንደኛው ማለት ነው። አንዱ ኢኮኖሚ ነው ይላል፣ አንዱ ብቻ ብዙ ነገር ይላል ሰው ለቀልድ የሚጽፋለ ለእውነትም ደግሞ የሚጽፋለ። ግን ፍቺ የበዛበት ምክንያት ምን ይመስላችኋል? የፈታችሁም ሰዎች ካላችሁ ተሞክሯችሁን ብታ እጅግ በጣም ይገርማል። በአዲስ አበባ በርካታ ሰው በትዳሩ መጽናትም አልቻለም። በአዲስ አበባ ባለፉት ሶስት ወራት በአማካኝ በየቀኑ 33 ባለትዳሮች የፍች ምዝገባ እንደተከናወነም ተሰምቷል። የከተማዋ ሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ካለፈው ሰኔ ከዘንድሮ መስከረም 30 ባለፉት ሶስት ወራት ውስጥ 3032 የፍች ምዝገባ ማከናወኑንም ይፋ ማድረጓል። ይህንን ቪዲዮም ባለፉት ሶስት ወር ለተፋቱ ሰዎችም ላኩላቸው። እነሱን ጨምሮ በአጠቃላይ በዚህ ሶስት ወር ብቻ 3032 የፍች ምዝገባ ተከናውኗልም ተብሏል። እስኪ በዚህ ጉዳይ ላይ ምን ትላላችሁ ሰዎች በምን ምክንያት ምክንያት ይፋታሉን ብላችሁ ታስባላችሁ? ሀሳባችሁን ኮመንት መስጫ ቦክስ ውስጥ ማስቀመጥ ትችላላችሁ። ለእውነተኛና ለፈጣን መረጃ እንደተለመደው ፎሎ ማድረግም አይረሳ። መልካም ቀን መልካም ብሎ፣ እዚህ ደግሞ ሚስ ልዩ የምትባል ደስ ብሎኛል። እንኳን ተደረገልሽ፣ እንኳን ፕሮፖዝ ተደረገልሽ። ግን ምን አለበት አሁን ቀለል ብታረጉት ማለት አንስ ቢል ምን አለበት ሚስቶቻችን አንቺን አንቺን እንደሚያው ታውቂያለሽ። ምን አለበት ምን አለበት ሁሉ አምፖላው ምን የጎስትን አይን የሚያክል የከበረ ድንጋይ እ ምንድን ነው መቼም ሰፕራይዝ አይሆንም። መቼም እንደዚህ አይነት ሰፕራይዝ የለም። ያ ሁሉ ካሜራ የያዘ ጋለሞታ አይተሽ ያ ሁሉ ካሜራ የያዘ ጋለሞታ እንግዲህ አስቡት። እኛ ምን ተቆሩ ቆኛል የምናውቀው ሲጀምር ማለት ነው። ሲጀምር ይሄ የኢትዮጵያ ባህል አይደለም፣ የኢትዮጵያ ባህል አይደለም ፕሮፖዝ ማድረግን ነው ኖ፣ ፍቅር ፍቅር የኢትዮጵያ ባህል አይደለም፣ የኢትዮጵያ ባህላችን አይደለም፣ ፍቅር የኢትዮጵያ ባህል አይደለም። ሲጀምር ማን ያወደዳችሁ ማን ያፈቅራችሁ ያፈቀራችሁ፣ በማን ነው የምትደግፉት? ምንድነው አጀንዳችሁ? እንደዚህ ኮንፊደንት ሆናችሁ ፍቅር ውስጥ መግባት ምን ምን ማለት ነው እኛው ከቲክቶከሯ የቀለበት ፕሮግራም በኋላ ሰዎች ሊሉት የሚችሉትን ነገር ነው ያወራው። እና ሶሻል ሚዲያ የያዘው ነገር ከባድ ስለሆነ እንዲህ ሊሉ ይችላሉ ነው። እንትኑ አሽሙሩ እዛ ውጭ የአንድ የፍቺ ችግር የሶሻል ሚዲያ ላይ የፍቅርን ታሪክ እንደማጋራት በተለይ ለሐበሻ አረበስማ ፈረንጅ ሲሆን እኮ ይማርበታል በጣም በቀስን ተቃቅር በአለባበሷ፣ በአለባበሱ በንግግር በፍቅር ያወጣል ሐበሻ ከባድ ነው። በተለይ ለሐበሻ የፍቅር ታሪክን ማጋራት ማለት ፍርድ ቤት ሄዶ በቃ ፍቺ ይፈልጋለሁ ብሎ እንደመጠየቅ ነው ብዬ ነው የማስበው። ወደፊት ማለት ነው አግብቼ ባረግዝ ማለት ነው በጣም ያሳፍረኛል። መንገድ ላይ የሚያገኝ ሰው ሲያይ ቤተሰቦች ምናምን ምን ሰው ነው ሰው ከሆነ እንኳን ደስ አለሽ። አታገቢ? ይሄ ነው የሚያሳፍረው። ራሴን ላጠፋ ነው። እናጥፊያ። ለምንድን ነው ለእኔ የምትደውይልኝ? አይ ራሴን ሳጠፋ ገደል ሳልቀጥሻልሞትን ተባወልኩበትን ፖሊሶች ክስ ስለሚያደርጉ ነው ሳምሪ ሳምሪ እንዳታረጋ ወንጂ ባይ ባይ የሐበሻ ተንኮል እስከ መቃብር ድረስ ተከትሏችሁ ይሄዳል። በቃ እኔ ካልገባውዬ መቼ መቼስ እና ግባ አትሉትም፣ ከሞታችሁ በኋላ እዬዬ። አበሻ ምቀኝነቱ ጥግ ድረስ ነው፣ እስከሚሞት ድረስ ራሱ አብዛኛው ሰው ማለት ነው። አንዳንድ አንድ የዋ ሰው ደሞ አለና፣ እስኪ አበሻነታችን ይልቀቀን። አበሻ እኮ የኩራት ስም ይሁን እስኪ እንዴ። ስንሞት የእዝን እንጀራ ና ወጥ አበባ እንደገና አንዳንድ ሰዎች እንደውም የዝን ብር ይዛችሁ ልትመጡ ያሰባችሁ ጊዜው አሁን አሁን ስጡን እ ስንወልድ ዳይፐር አጥሚት ምናምን ይይ ብርቱካን ሙዝ ይዛችሁ ልትመጡ ያሰባችሁ ሰዎች አሁን ስጡን። በቃ ሁሉ ኑሮ ከዚህ በላይ የት ሊደርስ አይችልም። ኑሮ ተወዷል፣ ሁሉም ሰው ከብዶታል። አሁን ተሰጣጡ፣ በቃ አሁን ነው ሰዓቱ፣ ስጡን። አንድ ኪሎ በርበሬ አንድ ሺህ ብር እየተሸጠ ምን እየጠበቃችሁ ነው? መቼ ልትሰጡን ያሰባችሁ? ስጡን፣ በካሽ ስጡን። ይህን ነገር አስቡበት፣ አዳርሱ። በሁሉም ሰው መሰጣተት አለብን። በቃ አሁን እኔም ልጠይቃቸው፣ በወደፊት ያሰብኳቸውን ሰዎች አሁን እሰጣቸዋለሁ። እናንተም ስጡ፣ በቃ ይመቻል። እኔ ኢትዮጵያ ፓርላማ ላይ ግን አንድ ማረቅ የተከለከለ ለምን ተከለከለ ብሎ የጠየቀ የለም። ድንቅ ህዝብ ወኪል ብሎ ህዝብ ተወካዮች ላይ ኦኦ ፒፕሉ ማለት ነው። ያለ አይኮን ተመልከቱ። እና በጣም እኮ ነው የሚገርመው። አሁንም ቢሆን መንግስት ሆይ ፕሮዳክቲቪቲን የሚቀንሱ በሀገራችን ውስጥ ያሉ የተለያዩ እንደዚህ አይነት መጥፎ የሆኑ አረቄ ቢሆን ጫት ቢሆን ጠጅ ቤቶች ቢሆን አያስፈልጉም እንዳለ እና አሁንም ዝጋልን። ጫት ቤቶች ላይ በተለይ ደግሞ ሽሻ ቤቶች ላይ እርምጃ ይወሰድ መንግስት። ወይ ይህ ትውልዱን ወጣቱን የያዘው እንደዚህ አይነት ነገር እኮ ነው። ይዘጉልን። ወይ ህዝብ ጠያቂው እኔ ደሃ በጣም ዳህመናት ያረቄ ቤት የሚውል በረቄ አሳቦ ቆሎ የሚበላ ምናምን አይነት ማይንድ ሴት ያለው ሰው ይመስለኛል። ከዛ ውጪ መዘጋቱ እኔ ከጥቅሙ ጉዳቱ ይበዛል ይመስለኛል አለመዘጋቱ ከተዘጋ በጣም አሪፍ ነው ብዬ አስባለሁ። ግን ለፓርላማ ስለ አረቄ ሲወራ አስባችሁታል? እስቲሆና አጎቴ ስራ በጋራ ነው የሚሰሩት። አጎቴ ስራው ምንድን ነው? የጆሮ ሐኪም ነው የገባቸው ገብቶች ሰራተኛ ወንድሞችሽ ምናምን ሊመጣሉ

የአስተማሪ ደስታ በጣም ነው የሚያስደስተኝ። አስተማሪ በጣም መወድበት ምክንያት ፋዘር አስተማሪ ነው እና በጣም ትንሽ ይህ ነገር ነው የሚያስደስታቸው፣ በተለይ በአስተማሪ ደሞዝ ደግሞ ልጆቻቸውን ሲያስተምሩ ሲያሳድጉ፣ ከዛ በተጨማሪ ደግሞ እነሱ ያስተማሯቸው ሰው አሁን የደረሱበትን ብቻ። የአስተማሪ ደስታ በጣም ከሚያስደስታቸው ሰዎች መካከል ነኝ። ወንድማችን ሰለሞን መታሰሩን ከታማኝ ምንጮች ሰምቻ አለው። በትላንትናው እለት ነው የታሰረው። ቀጣይ መረጃዎችን አጣርቼ ማሳውቃችሁ ይሆናል። ሁላችሁም ክርስቲያኖች በጸሎት ከጎኑ እንድትቆሙ ኮፒ ሊንክ፣ ዱዊት ሼር በማድረግ ልብዞች እንድታደርሱ ጥሬን አቅርባለው። አመሰግናለሁ። ታዋቂ ባይሆን ክርስቲያኖች አይጸልዩለትም። በቃ ታዋቂ ስትሆን በጣም የሚደግፍ ሰው አለ፣ የሚጸል የለ ሰው አለ፣ ስለመታሰር በጣም የሚቆረቁረው ሰው አለ። እኔ ስለመታሰሩ ተደስቼ አይደለም፣ ምን አጥፍቶ እንደሆነም አልተነገረም እና አንዳንዴ ሚዲያ ላይ የምናየውን ሰው የግድ የሆነ ጥግ ላይ መለጠፍ የምንወደው ሰ የሆነ ጊዜ ስለ ትራፊክ ሲያማር ሰምቻለሁ፣ ስለ ቅጣት ምናምን። ከዚህ በፊት እሱ ያስተዋወቀው ድርጅት ብዙ ሰዎችን ብር እንዳጭበረበረም ሶሻል ሚዲያ ላይ ሰምቻለሁ። ምናልባት ሊሆን ይችላል ብዬ ገምታለሁ። ከዛ ውጭ ግን ምክንያቱ እንዲህ ነው ብሎ አልተነገረም።

ምን ስነሳ ቲክቶኬም ገብቼ ካዶናይ ውጪ የማላያው ሰው ግን ያለን ማለት ነው። ቲክቶክ ላይ ቲክቶከሮቹ ጠፉ ጠፉ። የሚያስቁን ቁጭ ብለው ጌም ሲጫወቱ አንበሳ ሲወርድላቸው አፋችንን ከፍተን የምናያቸው፣ አበባ ሲለምኑ አፋችንን ከፍተን የምናያቸው ቲክቶከሮች ያሉ በቀ ሌላ የሚመረጥ ሰው ምናምን የሚሰራ ሰው ጣፋ አልገባኝም ብዬ እንድል ነበር የፈለጋችሁት። ታሳዝናላችሁ ታሳዝናለች አዶ ናይ ትላንትና መቶ ምን ሰርቶ ምን አድርጎ ምናምን የምትሉ ሰዎች ግን ጠነኞች ናቸው። ባይዘ ወይ ማተር አያደርግም። ለምን ዛሬ ጠዋት አይመጣም አዶናይ? ማተር እኮ የሚያደርገው ምን አደረገ አዶናይ እንዴ? እኛ ሴቶች ቡና ያነቃን ነበር እንዴ አዶናይ እንዳነቃል ቲክቶክ ቆሎ ታዞራለች እና ዘፋኝ እንድትሆን በጣም የረዳት እንግዲህ አዶናይ ስለሆ በጣም ከክብር

ኢትዮጵያውያን ግን ኮመንት ላይ ግፋችሁ በስማ እስኪም ቪዲዮዩትና ኮመንት አብረን እናነባለን። ዛሬም እንደተለመደው የአንድ ቀን የልጅን ምሳል አስኮረጃችሁን የመጣሁት እንዳያችሁት፣ ለምሳው የገብስ ቆሎ ከሱፍና ከሽምብራ ጋር፣ ቀጥሎ ደግሞ ለቁርሱ ድርቆሽ፣ የእንጀራ ድርቆሽ በንጹህ የተዘጋጀ የቀይ ጤፍና የነጭ ጤፍ ድርቆሽ አድርጌለታለሁ። ለሚጠጣ በኮዳ ቆሎ ካደረግኩኝ በኋላ ራስ እንዲልለት ደግሞ ውሃ አድርጌለታለሁ። ጭድም አድርጊለት ይሄን ቆረጣጥ እንቁላል አልመጣሉ ስለማይቀር ኧረ፣ እውነት ነው። እርግብ ነው እንደ የምታረቢው፣ ሱባኤ ነው እንደ የሚይዘው እና ምሳቃው ምን ያደርጋል? ፊቱ ከተሻት ልኪው ለቆሎ ደግሞ ምሳቃ ምን አስፈለገ? መቅደስ ደበሳይ በፍርድ ቤት ጠንካራ ተቃውሞና ከባድ ማስጠንቀቂያ ደረሳት። ጉዳዩ ምንድን ነው? በኢቢኤስ የምስክርነት ጉዳይ የተፈጠረ ነው። ባጭሩ ልንገራችሁ። በኢቢኤስ ቴሌቪዥን አዲስ ምዕራፍ በተሰኘው ፕሮግራም ላይ በቀረበ ታሪክ ምክንያት ክስ የተመሰረተባቸውን ግለሰቦች ጉዳይ የሚመለከተው ፍርድ ቤት የቀድሞዋን የፕሮግራሙን አቅራቢ መቅደስ ደበሳይን በምስክርነት ሰምቷል። ሆኖም መቅደስ ለፖሊስ በሰጠችው ቃልና በፍርድ ቤት የተሰጠችው ቃል መካከል ልዩነት በመታየቱ በአቃቤ ሕግ በኩል ጠንካራ ተቃውሞና ማስጠንቀቂያ እንደቀረበባት ታውቋል። ጉዳዩ መነሻ የሆነው ብርቱካን ተመስገን የተባለች የዩኒቨርሲቲ ተማሪ የደረሰብኝ በደለው ስትል በፕሮግራሙ ላይ መናገሯን ተከትሎ ነው። ታሪኩ የተፈበረከ ነው በሚል በፕሮግራሙ ዝግጅት ላይ የተሳተፉ ግለሰቦች የሐሰት ወሬን በማሰራጨት ወንጀል ክስ ተመስቶባቸው ጉዳያቸው በፍርድ ቤት የታየ ይገኛል። በዚሁ የክስ መዝገብ አቃቤ ሕግ ምስክሮችን ሲያሰማ የቆየ ሲሆን ባለፈው ሳምንት ሐሙስ ጥር 13 ቀን ሉላ ገዙና ዘወትር ደስታ ላይ ምስክርነታቸው ሰጥቷል። አርብ እለት የመቅደስ ደበሳይ ተራ የነበረ ቢሆንም በአንድ ዳኛም ድንገተኛ ህልፈት ምክንያት ችሎቱ ሳይሰየም ቀርቷል። ትላንት ማክሰኞ በነበረው ችሎት መቅደስ ምስክርቷን ሲሰጥ በፖሊስ ምርመራ ወቅት ከሰጠችው ቃል ጋር የሚቃረን ሀሳብ ማቅረቧን አቃቢ ተቃውሟል። የነዛ ሁለት ቃላ የኢቢኤስ ሰራተኞች ላና የዘውትር ደሳለኝ ቃል ተመሳሳይ ነው። መቅደስ ተቃራኒ የሚሆን ከሆነ ያው ተቀባይነት ይኖረዋል አይኖረው አላውቀውም። ግን መቅደስ ከዛ ስለወጣች ከነሱ ተቃራኒ ታውራ ትችላለች አይነት ነገር ትርጉም ነው ለእኔ የሰጠኝ ይነት ከዛ ውጭ ያው የህግ ጉዳይ ነው፣ ሌላው አናውቅም። እንግዲህ ብዙ ብር ቢኖረኝ ደስ ይለኛል። ኧረ እባክህ፣ ደስ ይለናል። መኪናም ቢኖረኝ ደስ ይለኛል። ሌላ ደግሞ የሚያምር ይሄ ቪላ ቤት ቢኖረኝ ደስ ይለኛል። ቆይ ቆይ ቆይ፣ ፕሌን ይቀረኛል እና እኔ እምቢ ብዬሽ ነው እምቢ ብዬሽ ነው እኔም እኮ ቢኖረኝ ደስ ይለኛል። ታውቃለህ የዓለም ጠቅላይ ሚኒስትር በሆን ደስ ይለኛል። ዓለምን ያለምንም ቪዛ ያለምንም ወጪ እየተዘዋወርኩ ብጎበኛት ደስ ይለኛል። መቶ ሀምሳ ሚስትና አንድ ሺህ ልጆች ቢኖሩ ደስ ይለኛል። የሂለሪ ክሊንተን አበልጅ በሆን ደስ ይለኛል። የሼክ መሐመድ አለሙዲን የመጀመሪያ ልጅ በሆንም ደስ ይለኛል። የቲክቶክ ባለቤት በሆን ደስ ይለኛል። አንዳንድ ሰዎችን ብሎክ ለማድረግ የሴቶች ጠቅላይ ሚኒስተር እንቦ ደስ ይለኝ የወንዶች ለማለት ፈልጌ። አሁን ከማግኘት ጋር በተያዘ ደስ የማይለው በዚህ ዘመን ያለ አይመስለኝም። እንኳን ኢትዮጵያ ውስጥ አደለም፣ አለም አቀፍ ላይ ያው ቆጭ ብሎ ማግኘት

ቤተሰቦች የዛሬ ቪዲዮዎቻችን እነዚህን ይመስላሉ። ምርጥ ምርጥ ቪዲዮዎች እንደተመለከታችሁ ተስፋ አድርጋለሁ። ላይክ አድርጉ፣ ካላረጋችሁ ቻናሉንም ሰብስክራይብ እያላረጋችሁ ሰብስክራይብ አድርጉ። ቀጣይ በምርጥና በተቻለ ቪዲዮ ያገኛችኋለሁ። ይመጫችሁ።